በነገሮች ሁሉ የሚያለ ዜና አምላካችን ዛሬ ዘውትር ገበራ ነው አንበረት የተመሰገነ ይሁን። ዋበመፃ በአላ አሰደ ወይኒ ምንተ የሪወርሲ የሞ ላራተዊ የወይኑ ባለቤት ጌታ በመጣ ጊዜ እባቴዎችን ምን ያደርጋቸዋል? የማቴዎስ ወንጌል ምዕራፍ 21 በቁጥር አርባ ያለው ቅድም በቅዳሴው መካከል በብዙ አባታችን የተከተመልን የዕለቱ የመጽሐፍ ቅዱስ ክፍል በቁጥር ሰላሳ ሶስት ጀምሮ ያለው አምላካችን በመዋዕለ ስብከቱ በአጭር ቁመት በጠባብ ደረት ተወስኖ በሚመላለስበት በሚያስተምርበት ጊዜ የጠየቀው ጥያቄ ነው። ትምህርቱ በምሳሌያዊ መንገድ ምሳሌያዊ ትምህርት ነው። በመጽሐፍ ቅዱስ በወንጌሉ ክርስቶስ ብዙ በምሳሌ አስተምረዋል። ሁሉም ምሳሌም በሚያውቁት ለሚያውቁት በሚሰሩት እለት እለት በሚያከናወኑት ምሳሌዎች ለገበሬዎች በምሳሌ ዘሩ ለአትክልተኞቹ ደግሞ በፈድሮች እየመሰለ በተለያዩ ምሳሌ ያስተምር ነበር። ይህም አንዱ ከምሳሌዎቹ አንዱ በወይንና በወይን ቦታ መስሎ ያስተማረው ትምህርት ነው። ምሳሌው ከቁጥር ሰላሳ ሦስት ጀምሮ ያለው በአለ አሰረ ወይን የወይን ጌታ ወይንን ከተከለ በኋላ የሚያስፈልገውን መስፈርቱን ከማለጡ ከማላ በኋላ የፍሬውን የሚጨመቅበት ወይ የሚጨረቅበት ካስተካከለ አስተካከለ ተሰራ በኋላ ጠባቂዎችን ቤታቸው ሰርቶ ጠባቂዎችን ጠብቁ ብሎ በአንራ አስጠብቋቸው ሄደ ነው የሚለው። እዛ በኋላ ጠባቂ ከሾሞበት ጠባቂ ካበጀ በኋላ ፍሬውን በሚደርስበት ጊዜ ደግሞ ፍሬውን የሚያመጡ ሌሎች መልዕክተኞች ላከ። ፍሬውን ይዞ መምጣት ሲገባቸው ጠባቂዎቹም ጌታ ያስጠበቃቸውን ባለወይኑ የሰጣቸውን አደራ ያስጠበቃቸውን ፍሬውን ቆርጠው ፍሬውን ለቅመው መስጠት ሲገባቸው ፍሬውን አንሰጥም በማለት ለተላፉ መልእክተኞች እንደገደሏቸው፣ እንደገረፏቸው እንደ እንዳጠጧቸው እና እዚያ በኋላ እነሱ በዚህ መልኩ ሳይመለሱ ሲቀሩ ሌሎች እንደገና ተከ መልእክተኞች እንደላከ እነዚያም የነዛ ረታ ፈንታ እንደደረሰባቸው ወንጌሉ ይናገራል። በሦስተኛው ደረጃ ደግሞ ልጁን ላከ ይላል። ባለወይኑ ልጄስ፣ ያፍሩታል፣ ያከብሩታል፣ ይፈሩታል፣ ልጄ ሂድ ያምጣ ክሎ ወደ ወይኑ ላከ ይላል። ስለዚህ ወደ ወይኑ ከሄደ በኋላ ልጁ እነሱ ካየት በኋላ ልጅ መሆኑን ካረጋገጡ በኋላ ይህማ ወራሱ ይህ ነው የሚወርሰው ይህ ነው ባለቤት ነን የሚለው ይህ ነው። ስለዚህ እሱን ገድለን ወይኑን ለራሳችን ገንዘብ ማድረግ አለብን ብለው ከወይኑ ቦታ አውጥተው የሰው ደን ወይን ያደርጋል፣ ተክል ያደርጋል ይባላልና እዚያ አውጥተው እሱም ገደሉ። ስን ተገደሉት በኋላ ነው እንግዲህ ይሄ ጥያቄ ለዓለም የተገኘበው እነዚህ ክፉዎች፣ እነዚህ አገራቸውን የበሉ፣ እነዚህ በተሰጣቸው መንገድ ያመሩ ምን ያደርጋቸዋል? ባለወይን ራሱ ሲመጣ የሰጣቸውን የሾማቸውን ያሰለጠናቸውን ይህን ትዕዛዝ የሰጣቸውን ሲመጣ ምን ያደርጋቸዋል ብሎ ለነበሩ ለተማሪዎቹ ለሚማሩ፣ ለሚከተሉት ህዝቦች ጠየቃቸው። ነው ይሄ ጥያቄ፣ ዓለም ጥያቄ፣ ሁላችን የምንጠየቅበት ጥያቄ ነው። የመጨረሻው ጥያቄ። ስለዚህ ምን ያደርጋቸዋል ብሎ ሲጠይቃቸው የመለሱለት መልስ በእኩ ያጠፎኦሞ እነዚህ ክፎች ናቸው። በክፉ በጭካኔ ያጠፋቸዋል፣ ወይም ከነሱ ወስኖ ለሌሎች ይሰጣል፣ ለሌሎች ያስጠብቃል። በየጊዜው በየሰዓቱ ባሰራ ጊዜ ፍሬውን ለሚሰጡት ይሰጣል ብለው መለሱ። እግዲህ፣ ምሳሌ ለማ አላው የሌላው ኃጢአት ነው የሚመለከተው። ይህ የራሱን አይመለከተ አለም የሌላው ክፋት ነው ሚታይ የርቁነው የሚታየው ከራሱ ጋር ያለው አይታየው። በራሳቸው ያለው ክፋት እንዲህ ስላልመሰላቸው፣ የእነሱ ስራ ስላልመሰላቸው፣ የእነሱ ተጓር ስላልመሰላቸው ለሌሎች ግን ጥፋት ፈረደ። ለሌሎች ግን ሞት ፈረደ። ለሌሎች ግን ተገጸ ምድር እንዲጠፉ ፈረደ። ነገር ግን ወደ መሳቸ በዓለ ወይኔ የተባለ ፈጣሪ ዓለማት ገባሪ ዓለማት እግዚአብሔር አብሎ በኦሪቱ ለዓለም ሕዝብ ለፍጥረቱ ሕግ ሰራ ሕግ ኦሪቱን ሰራ ህገ ኦሪት የጠበቀ እመኒ እንዘትነውም ወእመኒ እንዘትሑር ወእመኒ እንዘትቀውም ኢትርሳ ተዘክሮተ እግዚአብሔር አምላክከ ስትተኛም ስትነሳም ስትሄድም ስትቆምም ሁሉ ጊዜ የአምላክህን ስም አትርሳ። ስመ እግዚአብሔር ጥራ። ስመ እግዚአብሔር ሁሉ ጊዜ ከአንድነትህ አትለየው ብሎ በሕዝቡ ተሰጠ። የእግዚአብሔር ስም ስንጠራ አጋንንት ይበተናል፣ አጋንንት ይርቃል። ክፉ ሀሳብ ከልቦናችን ይወገዳል። ክፉ ሀሳብ የሚያመጡ አጋንንት ስለሆኑ የአጋንንት መንፈስ ይርቃል፣ የእግዚአብሔር መንፈስ ይቀርባል፣ ቅዱሳን ይቀርባሉ። ስለዚህ ሁሉ ጊዜ ይህን አድርጉ ተብሎ በተጨማሪም አስርት ቃላት ተጽፈው በኦሪት ህግን የጠበቀ ረድኤት እግዚአብሔር እንደማይለየው፣ ጸጋ እግዚአብሔር እንደማይለየው፣ በረከት እግዚአብሔር እንደማይለየው ወትበል ከራሜከ ራሜከ ወትሬ ውልደ ውልድከ ገልግልህን ታያለህ፣ ሁሉ የምትፈልገውን ነገር ይደረግልሃል በሚል አምላካችን ኦሪት ይሠራላቸው። ኦሪት የጠበቀ

ፍሬ ሃይማኖት ፍሬ ምግባር ያገኝ እንደሆነ እንዲህ አመጡለት ላካቸው። ይህም እንደዚህ ኩሎቹ ቁልቁል ሰቀሏቸው፣ ኩሎቹ ስድን ሲቅቡ ሰቀሏቸው፣ ኩሎቹ ተሰይፍ ቀሏቸው። ሁሉም ባልሆነ ባልዋሉበት በማይገባቸው ህብ ተደርጎባቸው ሞቱ። ስለዚህ በመጨረሻ ግን እግዚአብሔር አል ልጁን ላከ

ምን ይገባቸዋል? ምን ያደርጋቸዋል ሲባል፣ ራሳቸው ለራሳቸው ፈረዱባቸዋል። ባያውቁትም፣ እነሱ ሌላ መስሏቸው ከነሱ የከፉ በዓለም ላይ ያሉ መስሏቸው ነው። ከእነሱ የተለዩ ያሉ መስሏቸው ነው። ግን ክፎቹ እነሱ ናቸው። ክፋት ግን በእነሱ ላይ ነበር። ወገኖች የሌላው ኃጢአት ሊታየን ይሆናል ተራራ አህሎ ምሰሶ አህሎ ሊታየ የራሳችን ግን አልተመለከት ነው። በሰው ላይ ስንፈርድ ነው ጊዜያችን የምንደስነው፣ በሰው ላይ ሲናወራ ነው። የሰው ኃጢያት ስንተርግ ነው የምናደርገው። ስለዚህ የራሳችንን ቢጠይቀን ክርስቶስ በመካከላችን ቢገኝ ይህ ጥያቄ፣ ያልሰራው ማን ነው? ያላሳደደ ማን ነው? መልእክተኞችን የእግዚአብሔር መልእክተኞችን ያልወቀሰ ማን ነው? ያላማሸሸ ማን ነው? ያልለቀፈ ማን ነው? እግዚአብሔር የሰማቸው እግዚአብሔር ጠባቂ ያላቸው ማን ነው? ያላማ ማን ነው? ማን ነው? በዚህ ላይ አጥሙት ያልከፈተ

ለንስሐ እድሜ የተጀምሮ ነው ማለት፣ ለንስሐ እድሜ ተሰጥቶናል። እግዚአብሔር ነው እንደኛ የሚቸኩል አይደለም። እንደኛ ሰው የሚቸኩለው ያመልጥብኛል ነው ወይም ይቀድመኛል ነው። እግዚአብሔር ግን የት እናመልጣለን? የት እንሄዳለን? ዋአሎ ሊያመስጥ እንግዲህ ህጌ የሚያመልጥ የለም። ለጨረታው ዋጋችን የተያዘ ነውና

ያላቸው ወደ አባታችን ይመስላቸዋል። ላይ ወተን ያሰማለን መላኩ ከፍ አድርጋችሁ ዛሬ በረካ መስሉ የበቃ ፈላችን ቆራጋቸው ሁላችንም በክብር እንጠባበቃለን የበረከት አባት ናቸው። ነገር ግን በኋላ ጸበል መርጨ ስላለ የተለመደውን አስራት በኩራት ቀዳሚያት ቅጻት እንደሁም ስለት ይዛቸው የመጣችው ለናዝሬቱ ኢየሱስ ክርስቶስ ቅዱስ ስጋው እንደሚያበላል ክቡር ደሙ እንደሚያጠጣል።